እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና፣ ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከት ሁሉ በያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በስምንተኛው ዙር በክፍል ስምንት ተገናኝተናል። የስምንተኛው ዙር ተወዳዳሪዎች የከፍተኛ ትምህርት ተቋማት ካቶሊክ ተማሪዎች ናቸው። የዚህ ዝግጅት ዋናው ዓላማ መንፈሳዊ እውቀታችንን ለማሳደግ ስለ ቤተ ክርስቲያን ያለን ግንዛቤ ይበልጥ ለመጨመር፣ ስብከተ ወንጌልን ለሁሉም ለማድረስና ወጣቶችን ለማበረታታትና ለማነቃቃት ነው። የስምንተኛው ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከብሉይ ኪዳን ከኦሪት ዘፍጥረት እንዲሁም ከአዲስ ኪዳን ከዮሐንስ ወንጌል የጠቅላላ እውቀትና የመዝሙር ጥያቄዎችም ተካተውበታል። የዚህ ፕሮግራም አቅራቢ እኔ ሽመልስ ብራቱ እባላለሁኝ። ተወዳዳሪዎች እንኳን ደህና መጣችሁ። እንተዋወቅ፣ ስማችሁ፣ ከየት ሀገረ ስብከት ቁምስናችሁ፣ እንዲሁም የትኛውን ዩኒቨርሲቲ እንደወከላችሁና በዛ ዩኒቨርሲቲ ምንድን ነው የምትማሩት የምታጠኑት? ከወንድም ይጀምራል። አመሰግናለሁ። ሀብታሙ አወቀ እባላለሁ። ከሀዋሳ ሀገረ ስብከት የክርስቲያኖች ረዳት ማርያም ቁምስና ዲላ አርባ ምንጭ ዩኒቨርሲቲ የማርኬቲንግ ማኔጅመንት አራተኛ ዓመት ተማሪ ነኝ፣ ሳውላ ካምፓስ አይምሴስ። እሺ፣ አመሰግናለሁ። ዳንኤል ደስታ እባላለሁ ከሀዋሳ ሀገረ ስብከት ከኪዳነ ምረት ካቴድራል ነው የመጣሁት። አሁን ደግሞ ወኪ የምወዳደረው የአርባ ምንጭ አይምሴስን ነው። የመማረው ቢዝነስ ማናጅመንት አራተኛ ዓመት ተማሪ ነኝ። ዮሐንስ ዮሴፍ እባላለሁ። የመጣሁት ከሆሳና ሀገረ ስብከት ዱራሜ ኪዳነ ምረት ቁምስና ነው የምማረው አምቦ ዩኒቨርሲቲ ነው። ወኪየ የሚወዳደረው አምቦ ዩኒቨርሲቲ ናሚሴስ ነው። የአራተኛ ዓመት የኦርቲካልቸር ተማሪ ነኝ። ስሜ ዮሴፍ ጴጥሮስ ይባላለው ከምድብር ሀገረ ስብከት ከወማ ኪዳን ምረት ቁምስና እና ደግሞ ከአምቦ ዩኒቨርሲቲ ጉደር ማዘምር ካምፓስ የማጠናው ደግሞ አግሮ ኢኮኖሚክስ። ተወዳዳሪዎች እንኳን ደህና መጣችሁ። የመጽሐፍ ቅዱስ ጥያቄዎች ከብሉይ ኪዳን ና ከአዲስ ኪዳን እንጠይቃለን እያንዳንዱ ተወዳዳሪ አንዳንድ ጥያቄ ይጠየቃል ከአዲስ ኪዳንም ከብሉይ ኪዳንም እንዲሁም የጠቅላላ እውቀትና የመዝሙር ጥያቄ የመጽሐፍ ቅዱስ ጥያቄ የምትመልሱት በራሳችሁ ነው በግል የጠቅላላ እውቀትና የመዝሙር ደግሞ በጋራ ማለት ነው ከዮሴፍ እንጀምራለን የብሉይ ኪዳን ጥያቄ የተዘጋጀው ከኦሪት ዘፍጥረት ነው ጥያቄ ቁጥር ምረጥ ጥያቄ ቁጥር ሶስት አብርሃም የተገረዘው ሀ እድሜው ዘጠና ዘጠኝ እስማኤልም አስራ ሦስት ዓመት በሆነ ጊዜ ነበር። ለይስሐቅ በተወለደ በስምንተኛው ቀን ነበር። ሐምሮሃ እግዚአብሔር እንደተገለጠለት በሰባ አምስት ዓመት እድሜው ነበር። ለይስሐቅ በተወለደ በስምንተኛው ቀን ነበር። ለይስሐቅ በተወለደ በስምንተኛው ቀን አይደለም። መልሱ ሀሌታ ውሃ እድሜው 99 እስማኤልም 13 ዓመት በሆነ ጊዜ ነበረ። ይህኛው ክፍል የምናገኘው በኦሪት ዘፍጥረት ምዕራፍ 17 ከቁጥር 23 27 ባለው ነው። ጥያቄ ቁጥር ጥያቄ ቁጥር ሁለት አብርሃም ሰባት ቄቦች በጎች አቁሞ ከአቢሜሌክ ጋር በውሃ ጉድጓድ አጠገብ ተማማሉ። ይህ የተማማሉበት ቦታ ምን ተባለ? ሀ አደን ሀቆሬ፣ ለ ቤርሳቤህ፣ ሀመር ውሃ ብኤል ሩኢ፣ አዳር ሀቆሬ። ሀሌታ ውሃ አደን ሀቆሬ አይደለም። መልሱ ቤርሳቤህ ነው። ከኦሪት ዘፍጥረት ምዕራፍ 21 ቁጥር 25 እስከ 31 አቢሜሌክና አብርሃም ተገናኝተው ተማምለዋል። በዚያ ስፍራ ቤርሳቤ ተብሎ ተጠርቷል። እሺ ወደ አርባ ምንጭ መጥቻለሁ። ጥያቄ ቁጥር አንድ ይስሐቅ ርብቃን ሲያገባ ሀ 30 ዓመቱ ነበረ፣ ለ 40 ዓመቱ ነበረ፣ ሐመር ውሃ 50 ዓመቱ ነበረ አርባ አርባ ዓመቱ ነበረ መልሱ በትክክል ተመልሷል። ኦሪት ዘፍጥረት ምዕራፍ 25 ቁጥር 20 ላይ ኢሳቅ ርብቃን ሲያገባ አርባ ዓመቱ ነበር። የመጨረሻው ጥያቄ ሀብታሙ፣ ጥያቄ ቁጥር አራት ሎጥ ለአብራም ሀ የወንድሙ ልጅ ነው፣ ለ የእህቱ ልጅ ነው ሀመር ውሃ የአባቱ ልጅ ነው። የወንድሙ ልጅ ሀሌታ ውሃ የወንድሙ ልጅ ነው። በትክክል ተመልሶ። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች፣ ይህ የስምንተኛው ዙር ላይ ክፍል ስምንት የጥያቄና መልስ ውድድር ነው። ዛሬ የተገናኙት የአምቦ ዩኒቨርሲቲ እና የአርባ ምንጭ ዩኒቨርሲቲ ካቶሊክ ተማሪዎች ናቸው። ካፍታ ቆይታ በኋላ በአዲስ ኪዳን ጥያቄዎችን እንመለሳለን። አብራችን ቆዩ። ውድ ተመልካቾቻችን ተመልሰናል። አሁን የአዲስ ኪዳን ጥያቄዎችን እንጠይቃለን። ከዚያ በፊት አርባ ምንጭ ዩኒቨርሲቲ የካቶሊክ ተማሪዎች ህብረት ያለው ሁኔታ እዛ ያለው ከመመናን ጋር እንዲሁም እናንተም እርስ በርሳችሁ የምትተጋገዙበት እና ሌሎች ለየት ያለ ነገር ካላችሁ፣ ዳንኤል። አርባ ምንጭ አይምሲስ እንደ ሀገር አክቲቭሊ ወይም በንቃት የሚሳተፍ አይምሲስ ነው፣ ብዙ እንቅስቃሴዎችን ያደርጋል። ከዚህ በፊትም የመጀመሪያውን በአይምሲስ ታሪክ የመጀመሪያውን የመዝሙር ቪዲዮ ሁለት መዝሙር ቪዲዮ ለቋል በዚህ አመት በንቃት የተሳተፈን ያለ ነው። የተለያዩ አገልግሎቶችን በዛ የምናደርጋቸውን አገልግሎቶች በተለያዩ ሶሻል ሚዲያዎች በዩቲዩብ በቲክቶክ ሼር እናደርጋለን የምናደርጋቸውን እንቅስቃሴዎች። እንደገና የተለያዩ መዘምራንን አፍርተናል። ደሳለኝ መሰረት፣ እርሰዶ የሚባል ከጋምቢላ ና ከወሳና ሀገረ ስብከት እነዚህ ዘማሪዎች እና ሌሎችም ዘማሪዎችን አፍርተናል። የተለያዩ እንቅስቃሴዎችን እናደርጋለን። አንደኛ በየሳምንቱ በሳምንት በእያንዳንዱ ቀን ቅዳሴ አለ። በቅርበት ያሉ ዩኒቨርሲቲ ተማሪዎች በየቀኑ እየሄዱ ቅዳሴ ይሳተፋሉ፣ ያገለግላሉ። እና ሁልጊዜ እሁድ እለት ሰንበትን በቤተ ክርስቲያን በአገልግሎት እንተሳተፋለን። የመዝሙር አገልግሎት እንዲሁም የኦልተርቦይ አገልግሎትን እናደርጋለን። ቁምስናችን ቅዱስ ስምዖን ነው። በዛ ቁምስና ሕጻናትንም እናስተምራለን። የፓሪሻችንን ቻፕሊን አባ ኤሪክን ኮሚኒኬት እናደርጋለን። በዚህ አጋጣሚ በብዙ አግዘውናል ና የስፕሪቲያ ማህበር አባት የሆኑትን አባ ኤሪክን እንዲሁም ሁሉም የስፕሪቲያ ማህበር እዛ ያሉትን ኮሚኒቲ እናመሰግናለን። ዳንኤልን እጅግ አርገን እናመሰግናለን። የአዲስ ኪዳን ጥያቄዎች ከእናንተ ነው የምንጀምረው። አዲስ ኪዳን ጥያቄ የተዘጋጀው ከዮሐንስ ወንጌል ነው። ጥያቄ ቁጥር ምረጥ። ጲላጦስም እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት ባላቸው ጊዜ አይሁድ ምን አሉ? ሀ ለእኛስ ማንንም ልንገድል አልተፈቀደለንም አሉት። ለ ይህ ወንጀለኛ ስለሆነ መሞት ይገባዋል አሉት። ሀምር ውሃ አንተ ይህንን ሰው ካልሰቀልክ የቄሳር ወዳጅ አይደለህም። ማለት ምር ውሃ ሀምር ውሃ አንተ ይህንን ሰው ካልሰቀልክ የቄሳር ወዳጅ አይደለህም አሉት። ሀሌታዋ ለምን አልሆነም? ምክንያቱም የክርስቶስ እንዲሞቱ ይፈልጉ ነበር እና ይህንን ሊሉ ደግሞ አይችሉም እኛስ ማንንም ልንገድል አልፈቅደም፣ ሊሉት አይሉም። እንደዛ ሊሉ አይችሉም። እንደውም ያሉት በድንጋይ ተወግሮ እንዲገደል እና በርባን እንዲፈታ የጠየቁት። መልሱ ሀሊታ ውሃ ነው። ለእኛስ ማንንም ልንገድል አልተፈቀደልንም አሉት። እናንተ ወስዳችሁ ፍረዱበት ሲሉ እነሱ ደግሞ ራሳቸውንም ለማጽዳት፣ ንጹሐንም ለመሆን እንደ ህጋችን ደግሞ ለእኛ ማንንም እንድንገድል አልተፈቀደልንም አሉት። ይህ ክፍል የምናገኘው የዮሐንስ ወንጌል ላይ ምዕራፍ 18 ቁጥር 31 ነው። አልተመለሰም። ሀብታሙ፣ ሁለት ጥያቄ ቁጥር ሁለት። ጲላጦስ ለህዝቡ በኢየሱስ ላይ ስላገኘው በደል የተናገረው ሀ፣ አንዲት በደል ስንኳ አላገኘሁበትም አላቸው። ለ፣ ይህ ወንበዴ ነውና ውሰዱት አላቸው። ሀመሩሃ ንጉሳችሁን ውሰዱ አላቸው። አንዲት በደል እንኳን አላገኘሁበትም አላቸው። መልሱ ሀሌታ ውሃ አንዲት በደል እንኳን አላገኘሁበትም አላቸው። በትክክል ተመልሷል። በጠየቁት ጊዜ በመረመረው ጊዜ እኔ በዚህ ሰው ምንም አይነት አንድ በደል እንኳን አላገኘሁበትም ብሎ መለሰላቸው። ይህ የምናገኘው የዮሐንስ ወንጌል ምዕራፍ 18 ቁጥር 38 ላይ ነው። ወደ አምቦ መጥተናል ጥያቄ ቁጥር አራት በዮሐንስ ወንጌል ከመስቀሉ ስር ከነበሩት ውስጥ ሃ ማርያምና እርሱ የወደው የነበረ ደቀ መዝሙር ለስምዖን ጴጥሮስና ወንድሙ እንድሪያስ ሐመር ውሃ ማርያምና ስምዖን ጴጥሮስ ማርያምና እርሱ የወዱት የነበሩ ደቀ መዝሙር ሀሌታ ውሃ ማርያምና እርሱ የወደው የነበረው ደቀ መዝሙር በትክክል ተመልሷል። በመስቀሉ ስር የነበሩት ማርያምና እሱ የወደው የነበረው ደቀ መዝሙር፣ እሱ የወደው የነበረው ደቀ መዝሙር ስሙ ማን? ዮሐንስ። ይህን ወንጌል የጻፈው እሱ ራሱ ዮሐንስ ስለሆነ ራሱን ይገልጽ የነበረው እሱ ይወደው የነበረው ዮሐንስ ራሱ ይበልጥ ኢየሱስንም ይወድ ነበረ። ኢየሱስም እሱ ይወደው የነበረ ደቀ መዝሙር ብሎ ዮሐንስ ራሱን ገልጿል። በዮሐንስ ወንጌል ምዕራፍ 19 ቁጥር 25 እስከ 27 የነበረው ክፍል ነው። የመጨረሻው ጥያቄ ዮሴፍ፣ ጥያቄ ቁጥር 3 የጻፍኩትን ጽፌአለሁ ያለው ሀ ሀና ለቀያፋ ሐመሩሃ ጲላጦስ ጲላጦስ ሐመሩሃ ጲላጦስ በትክክል ተመልሷል። በመስቀሉ ላይ የአይሁድ ንጉሥ ብሎ በጻፈ ጊዜ አይ እኔ የአይሁድ ንጉሥ አለ እንጂ እንደዛ አይደለም ብለው ባሉት ጊዜ የጻፍኩትን ጽፌአለሁ። በዚህ ምክንያት ደግሞ እሱ የአይሁድ ንጉሥ ጌታቸው እንደነበረም በመስቀሉ ተገልጿል። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች፣ የስምንተኛው ዙር ክፍል ስምንት የጥያቄና መልስ ውድድር ነው። ሁለቱም የመጽሐፍ ቅዱስ ጥያቄዎችን ጠይቀናቸዋል። እናንተም በየቤታችሁ መልስ እየመለሳችሁ እንደነበረ አምናለውኝ። ካፍታ ቆይታ በኋላ በጠቅላላ ዕውቀት ጥያቄዎችን እንመለሳለን። ምናልባትም ተወዳዳሪዎች እናንተ ተመልካቾች ጋርም ሊደውሉ ይችላሉ። ተዘጋጁ፣ አብራችን ቆዩ። ክቡራን ተመልካቾቻችን ተመልሰናል። አሁን የጠቅላላ እውቀት ጥያቄ የምንጠይቅበት ሰዓት ላይ እንገኛለን። ከዚያ በፊት አምቦ ዩኒቨርሲቲ የእናንተ የካቶሊክ ተማሪዎች ህብረት ምን ይመስላል? ያላችሁበት ሁኔታ ከምእመናን ጋር ከቆሞስ ጋር እንዲሁም ከሌሎች ገዳማውያን እዛ እንዳሉ አውቃለሁኝ። ህብረታችሁ ምን ይመስላል? አምቦ ዩኒቨርሲቲ በመጀመሪያ ብሔር ታይም ላይ እዛ የተቀበሉን ተማሪ ነበሩና እኛም በብዛት ነበር ወደዛ ሄድ ነው። ኦልሬዲ በዓመት ውስጥ እንገናኛለን ከልጆች ጋር የተለያየ ግቢ ስላሉ፣ በዓመቱ ፌስቲቫል ላይ ና በክብረ በዓል ላይ ምናም ተገናኝተን ፕሮግራሞችን እናካሄዳለን ከልጆቹ ጋር ማለት ነው። እና እዛ ያሉት ምእመናን ደግሞ ልክ እንደ ቤተሰብ ነው የሚረዱን የሚያግዙን፣ ማለት ነው። ከምንም በላይ በዓል በሚደርስበት ታይም ላይ እዛ ያሉት ከአይነቶች በተለይ አባ መምህሩ ክብረ በዓል ሲደርስ ጊዜ ማታ ፕሮግራም አዘጋጅቶልን የመተኘት ቦታ አዘጋጅቶልን ምንበላ ምጠጣ ነገር አዘጋጅቶልን ልክ እንደ ቤተሰብ ነው የሚንከባከቡን። በዚህ አጋጣሚ አባ መምህሩንና አቶ ስሳይን ለማመስገን እወዳለሁ። በጣም እናመሰግናለን። ዮሴፍ፣ የጠቅላላ እውቀት ጥያቄዎች በጋራ ትመልሳላችሁ። እናንተ እዚሁ መመለስ ትችላላችሁ። እናንተ የማትመልሱት ከሆነ ስልክ ትደውላላችሁ ማለት ነው። ሁለት ደቂቃ ይኖራቸዋል። ነጥቡም ሶስት ነው። ከእናንተ እንጀምራለን። ካምቦ ጥያቄ ቁጥር ሁለት የጠቅላላ እውቀት ጥያቄ ቁጥር ሁለት በኢትዮጵያ የሁሉም ሀገረ ስብከት ጳጳሳት ሲገናኙ የኢትዮጵያ ጳጳሳት ጉባኤ ይባላል። የሁሉም ገዳማት አለቆች ሲሆኑ ምን ይባላል? ወይ ሰላም ነው። አለን አለን። በኢትዮጵያ የሁሉም ሀገረ ስብከት ጳጳሳት ሲገናኙ የኢትዮጵያ የጳጳሳት ጉባኤ የሁሉም ገዳማት አለቆች ሲሆን ምን ይባላል? አዎ መላለቆች የሁሉም የገዳማት ጉባኤ ሲሆን የገዳማት የበላይ አለቆች ሲሆን የገዳማት ሲሆን ምን ይባላል? ይገርም ምን ድምፅን ከፍ አድርገው የ የገዳማውያን የበላይ አለቆች ጉባኤ ስሙ ምንድነው የሚባለው? ነው ጥያቄ። አዎ እንደዛ ነው። በኢትዮጵያ ማለት ነው። የኢትዮጵያ የገዳማዊና ገዳማዊያት የበላይ አለቆች ጉባኤ። ገዳማዊና ገዳማዊያት ጉባኤ ይሁን። እኔ ጃጅሮ ሲኒ በደንብ አላውቀውም፣ ግን እንደዛ ይመስለኛል። የኢትዮጵያ የገዳማውያን የበላይ አለቆች ጉባኤ ብዬ ነው ብዬ አስባለሁ እሺ እሺ አመሰግናለሁ እሺ ምን አሉ ኢትዮጵያ የገዳማት አለቆች ጉባኤ የኢትዮጵያ የገዳማውያን አለቆች ጉባኤ መልሱ የገዳማት የበላይ አለቆች ህብረት በእንግሊዝኛው ሲኤምአርኤስ ኮንፈረንስ ኦፍ ማጆር ሪሊጂየስ ሱፐርዮርስ ይሆናል። በትክክል ተመልሰው። የመጨረሻው የጠቅላላ እውቀት ጥያቄ ለአርባ ምንጭ። ጥያቄ ቁጥር አንድ አንድ ሰው ምስጢረ ክህነት ለመቀበል የሚችልበት የዕድሜ ጣሪያ ማለትም ከዚያ እድሜ ካለፈ ክህነት መቀበል አይችልም የሚባልበት የእድሜ ገደብ ስንት ነው? ወይም እድሜው አልፏል የሚባለው ስንት አመት ሲሆን? ሰላም ነው፣ ከካቶሊክ ቲቪ ነው የምደውልልህ፣ ከጥያቄና መልስ ውድድር። አንድ ሰው ምስጢረ ክህነትን ለመቀበል የሚችልበት የእድሜ ጣሪያ ማለትም ከዛ እድሜ ካለፈ ክህነት መቀበል አይችልም የሚባልበት የእድሜ ገደብ ስንት ነው ወይም እድሜው አልፏል የሚባለው ስንት አመት ሲሆን ነው? ጆይን ለማድረግ ምናልባት፣ ማህበር ለመግባት ወይም ጆይን ለማድረግ አንዳንድ ማህበራቶች እድሜ ገደብ ያደርጋሉ። ነገር ግን ቄስ ለመሆን እኔ እስከ ማውቀው ድረስ አንድ ሰው ማህበሩን፣ ስርዓቱን ተከትሎ እስከ ፍልስፍናና ቲዮሎጂ ቴዎሎጂ ከተማሪ በኋላ ቄስ የሚሆንበት ሁኔታዎች አሉ። ነገር ግን እድሜ ገደብ ያን ያክል ያስቀመጡበት ሁኔታ የለም። በካኖን ሎ ምናልባት ካሉ እነዛን ብዙ አልደረስኩበትም እኔም ገና መንገድ ላይ ስለሆንኩት ገደብ ያለ አይመስልም። ግን ከአርባ ወይም ሰላሳ ካለፈ በጣም ሰላሳ ከአርባ ካለፈ ያን ያክል ነት የሚሰጡበት ነገር ያለ አይመስለኝ። ስለዚህ ከአርባ በላይ ማለት ነው። አመሰግናሉ። እሺ።

ለክህነት ትልቁ የእድሜ ጣሪያ የሚባል የለም። መላሻችን ሞክረው ነበረ፣ ግን እንደገና ቀላቀሉት፣ አልተመለሰም። በመጀመሪያ ቢሆን ይያዝ ነበረ። የእድሜ ጣሪያ የለም። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን፣ የጠቅላላ እውቀት ጥያቄዎች፣ እናንተም በቤታችሁ እየተከራከራችሁ እንደነበረ አምናለሁ። አንዱ 20 አንዱ 25 አንዱ 30 ሲል ይታየኛል። እሺ ካፍታ ቆይታ በኋላ የመጨረሻ የሆነውን የመዝሙር ጥያቄ ይዘን እንመለሳለን። ከኛ ጋር ሁኑ። እጅግ የተወደዳችሁ ተመልካቾቻችን ተመልሰናል። አሁን የመጨረሻው የሆነውን የመዝሙር ጥያቄ እንጠይቃለን። የመዝሙር ጥያቄ ሶስት ነጥብ አለው። የሚከፈተውን መዝሙር በደንብ አዳምጡ፣ ጽሑፉንም በደንብ አንብቡ። ሀሳቡ ምንድን ነው? ከዚህ ሀሳብ በታች ተያይዞ የሚመጣው ሀሳብ ምንድን ነው የሚለውን በደንብ እንድታዩ ነው። የመዝሙር ጥያቄ ለአርባ ምንጭ ድሉን እንሰጣለሁ። ጥያቄ ቁጥር ሁለት ጌታ አንተን

የታ አንተን ሳላውቅ ብዙ ደክመ ለው! አሁን ባንተ ኢየሱስ ነበረ የወጣ ነበረ አልተመለሰም። የመዝሙር ጥያቄ የመጨረሻው ለአምቦ ዩኒቨርሲቲ ጥያቄ ቁጥር አንድ መዝሙሩን አዳምጡ። ጽሁፉን በደንብዩ ከጽሁፉ ሀሳብ ጋር የሚቀጥለውን ስንኝ ማግኘት ነው። ጥያቄ ቁጥር አንድ

ምሕረት ይላክልኝ ነፍሴ ናፍቃለች፣ ነፍሴ ናፍቃለች፣ ነፍሴ እጠብቃለች። በምሕረት ጎብኛኝ ከግ ቆማለች

እዚህም አለ አልወጣም እንጂ እዚህም አለ። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች፣ በየቤታችሁ ይህንን መዝሙር እንደዘመራችሁ አምናለሁ። በተለይም ወጣቶች እና ታዳጊ ሕጻናት አዳጊዎችም መዝሙሩ ላይ እንደተከራከራችሁ አምናለሁኝ። ከአፍታ ቆይታ በኋላ ከውጤት ጋር እንመለሳለን። አብራችን ቆዩ። የተወደዳችሁ ተመልካቾቻችን ተመልሰናል። አምቦ ስንታ አመጣ? አርባ ምንጭ ስንታ አመጣ? ዳኞች የሰጡን ነጥብ ደግሞ እናያለን። ዳንኤልና ሀብታሙ ሦስት ነጥብ አምጥተዋል። ዮሴፍ እና ዮሐንስ ደግሞ አምስት ነጥብ አግኝተዋል። የስምንተኛው ዙር ክፍል ስምንት የተመለከታችሁትን ይመስል ነበረ። የጥሎ ማለፍ ውድድር ስለሆነ አምቦ ዩኒቨርሲቲ ወደሚቀጥለው አልፏል። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ይህ የስምንተኛው ዙር ክፍል ስምንት የጥያቄና መልስ ውድድር ነበረ። በዛሬው ዝግጅታችን ብዙ ጸጋዎችን እንዳገኛችሁ አምናለሁ። በሚቀጥለው በስምንተኛው ዙር በክፍል ዘጠኝ ከሌሎች የከፍተኛ ትምህርት ተቋም ተማሪዎች ጋር እንመለሳለን። ከቴክኒክ ባለሙያዎች ጋር በመሆን የዛሬውን ፕሮግራም ያቀረብኩላችሁ እኔ ሽመልስ ብራቱ ነበርኩኝ። እስከሚቀጥለው ሳምንት በያላችሁበት የእግዚአብሔር ሰላም ይብዛላችሁ።